የርግማን ባለሙያ ነበርኩት። የጠንቋዮች አውራ ነበርኩት። እኔ ልንገራቸው እውነቱ እንናገር፣ እባብ ከኪሴ አይጠፋም ነበረ። እባብ ጀምቋ ሰው ነበርኩት። እባቡ ተረገጠልሶ ካሰቱ ያዘጋጅ እንጂ ካሰቱ ካዘጋጀ በኋላ ቤተ ክርስቲያን ያሉ ሰዎች አንተ እንዲህ ነው ያለ አንተ ሰውዬ፣ እኛ ስናየው የአንተ አዝማሚያ ኦርቶዶክስ ያለፈ ወደ ጴንጤ ነው። ስለዚህ ያንተ ካሰል ቤትም ቸርች እንዳይሸጥ ተብሏል። እንዳይሸጥ ተብሎ የጴንጤ መዝሙር ስለሆነ፣ እሺ ተብለው፣ እውነቱ የጴንጤ መዝሙር ነው። ታመርጣለሁ። እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን መካከል ተለይቶ የተነሣው ኢየሱስ አለ የሚታደገው በዚህ ነው። አለ ሸክምን የሚያንከባልን ከባለል በዚህ ነው። አለ ከሱ በቀር አምላክ የለም። አትሸወድ፣ አትሸወድ። ይኸውልሃ የፍልስፍና መጻሕፍት ሁሉ ምንም ያድንህ። አትንፋ። ና ና ወደዚህ ና ወደዚህ ሐምሌ ሰባት ወደ ስምንት ሰዓት አካባቢ ራእይ ታያለሁ። ህልም ታያለህ። ምንድን ነው የምታየው? እኔና አንተ ተቃቅፈን ማለት ነው የቸርቹ ስፋትና ሁኔታው እያየን የሁለት ትልቅ የሆነ የውሃ ድልድይ ስንሻገር አይተሃል። ዛሬ ማታ መሻገር ይሆናል። ይል አሁን ይሄ ባለው ኮንዲሽን የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ አይደለም ነው። አሁን ያየው ኦርቶዶክስ ሆኖ ጊዮን ማለት ነው እሱ ራእይ አይቷል። ገና ሐምሌ ማለት ነው ሁለት ሺህ ዘጠኝ አይቷል። እሱ አንድ ላይ የተያያዘን የሆነች የቸርች ስፋት ገና እያየን ማለት ነው የሆነች ቸርች ስፋት እንደዚህ እያየን ደግሞ ቀጥሎ ማለት ነው ትልቅ የውሃ ድልድይ ያለበትን ድልድዩ ማለት ነው አንድ ላይ ስንሻገር አይተሃል። እግዚአብሔር እንዲህ ይለኛል፣ አንደኛ ነገር ልንገርህ። ማማሳፕራ ኩረሲነት ከላ ሮጀ ናት የካላ አንተ ከዚህ በፊት ጠንቋይ ነህ

እሺ እኔ ከዛ ህይወት ወጥቼ አለሁ። አሁን ግን በሀገሬ በትንሹ ማለት ነው ሶስት መቶና ከዛ በላይ የሆኑ ጠንቋዮች አሉና፣ ከየት ነው የመጣው? ምዕራብ ጎጃም። ዛሬ ወንጌል ባንተ ይስፋፋል። ኢየሱስ ገዛ ነው። ከዛ በኋላ ህይወቱን አሻሽሎ ብሎ ማለት ነው አሁን በሚያመልክበት በዛ በኦርቶዶክስ ቤተክርስቲያን ጸባዩን አሻሽሎ ያለው ጉዳይ አንተ እኮ አሁን ባለው ኮንዲሽን በውስጥ ያለው ጸጋ ሊንገሪ አንተ አሁን በኦርቶዶክስ ቸርች መምህርም ነህ ዘማሪም ነህ። አንተ ዘማሪም ነህ። የሚገርም ነገር ነው። ለዛ ማት ነው ጌታ አድነኝ በሚለው የራስህ የሆነ ሲዲ አዘጋጅተሃል። ሲዲ ካሴት አዘጋጅተሃል። የት አለ ሲዲው ሃምባሴ? ሰዎች አንተ እንዲህ ነው ያሉህ። አንተ ሰውዬ፣ እኛ ስናየው ያንተ አዝማሚያ ከኦርቶዶክስ ያለፈ ወደ ጴንጤ ነው። ስለዚህ ያንተ ካሰት በትም ቸርች እንዳይሆን ተብለዋል።

አብነዘር በትክክል እግዚአብሔር ሰው፣ አብነዘር ሁለተኛ። ጌታ አድነኝ፣ ጌታ አድነኝ፣ ጌታ ተናገር። አዎ ጌታ ተናገር። ኢየሱስ ጌታ ነው። አሜን። የሚገርም ነው። ይሄ ሰው ከምፀልየው ጸሎት ውስጥ ከምንም በለም ማለት ነው ጌታ ሆይ ብሎ ጌታ ከሚያስጨንቀው ጸሎት ውስጥ አንተ እንዲህ እያልክ ነው ጌታ እግዚአብሔር ሆይ ከመሞትህ በፊት አንድ ነገር በአይነ ማየት ይፈልጋለሁ። ያ ምንድነው? ኢየሱስ ክርስቶስ ብቻ በኦርቶዶክስ ተዋሕዶ ቤተክርስቲያን እንድሰበክ ይውል። የሚገርም ነው። የሰራዊት ጌታ እግዚአብሔር እንዲያለ እዚህ አዲስ አበባ ከተማ ላይ አንተ አሁን እዛ አትኖርም ህይወት ከዛ ተቀይሮ ኑሮ ከዛ ተቀይሮ መንገድ ሙሉ ተቀይሮ አነኛ እዚህ አዲስ አበባ እንደምትኖር የራስህ የሆነ ቤትና መክ እንደምትሰጥ ደግሞ ትልቁ ፍላጎትን ዓላማ ምንድን ነው? የመጽሐፍ ቅዱስ ትምህርት ቤት በእኔ ይከፈት። ያው ባይብል እስኩል ገና 209 ያየሁት ራእይ ህልሚ ዛ ዛሬ ይፈጸማል በ

የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን መካከል ተለይቶ የተነሳው ኢየሱስ ክርስቶስ ብቻ ነው እሱ ይችላል። የእግዚአብሔር ሰው አቤት፣ እዚያ ሆነ። እጅ ዘርጋ፣ ወደፊት ዘርጋ። እስኪ አንድ እጅ ዘርጋ። መማሳ ፕራኩ ራዥን ናቲ፣ ከመማሳ ፕራኩ ራዥን ናቲ። እግዚአብሔር እንዲህ አለ፣ አንተ እኮ ማለት እዚህ ከተማ ላይ እስከ ዛሬ ድረስ የራስህ የሆነ ህይወት፣ የራስህ የሆነ ቦታ፣ የራስህ የሆነ ቤት መኖር የሚገባ ብር ከፍለህ ያለው ጉዳይ ሁሉ አልቆ እሺ

እኔ በራሴ ወጪ ከባሎ ነብይ ያደርጋለሁ። በከተማ ላይ ወገሎ ይበዛል፣ ወገሎ ይስፋፋል። አላዘርን ከሙታን ና ብቻ ነው የዚህ ሰው ትንብት። እንደው እኛ አንተ አባት እያለ እንዴት ምን እንበል? ሰው ከዚህ ሄደው ማለት ነው፣ ጦንቃዮችን፣ አስማተኞችን ብቻ ማለት ነው። በተለይ ካንሰር ላይ ኤችአይቪ ላይ ጥማቴ ነው፣ ጥማቴ ነው፣ ጥማቴ ነው። ለብዙ ጊዜ የተጠማሁት የተራብኩት። አዎ፣ በሽተኞችን እየፈወሱ ዝግ ዝግ የሆነ በር። አዎ፣ የለም። አሜን። በምትሄድ ቦታ ሁሉ በሮቹ ሁሉ ክፍት ናቸው። አሜን፣ አሜን፣ አሜን። ስሚ፣ ማነው ነው መርጌታ፣ ምስጢሩ ነበር አሁን። ምስጢሩ ተቀይሯል እኮ አይቀየር ነብይ። ስሚ ከዚህ ቀን ጀምሮ ፕሮፌት አልኩ። ይኸውልን ያንተ ስም ከዚህ ቀን ጀምሮ በጎንደር ብቻ ሳይሆን በዓለም ዙሪያ ፕሮፌት። ምስጢሩ። አሜን አሜን። እንደ ጌታ አጭብጭቡ። ምን እንደምል አላውቅም። የሱስ በጌታ በኢየሱስ ከዛሬ ጀምሮ ልዩ ጸጋ ያገኘ ሕይወቱ እየበረከት ኑሮ የበረከት መንገድ እየበረከት ብዙዎችን አስመለጥኩ፣ ሀብት ይመለስ፣ ነገሪ መልካም ይሁን፣ በጌታ በኢየሱስ ስም እሰይ። ለሰው የማይቻለው እግዚአብሔር ይቻላል።